መንግስት ከምርጫ በፊት በርካታ ቤቶችን ገንብቶ ሊያስተላልፍ ውሳኔ አሳልፈዋል። ከቤቶች ግንባታ ጋር በተያያዘ መንግስት ይቅርታ ጠይቀዋል። በሌላ በኩል ደግሞ የአዲሱ ታርጋ ዋጋን በተመለከተ አዲስ መረጃ ይፋ ሆኗል። የአዲሱ ታርጋ ዋጋ የመኪናዎችን አይነት መሰረት አድርጎ የሚከፈል መሆኑን መንግስት አስታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ከምርጫ በፊት በርካታ ቤቶችን ገንብቶ ሊያስተላልፍ ውሳኔ አሳልፈዋል። ከቤቶች ግንባታ ጋር በተያያዘ መንግስት ይቅርታ ጠይቋል። ጠቅላይ ሚኒስትር አብይ አህመድ ከከፍተኛ አመራሮች ጋር የገጠር ኮሪደር ስራዎች ላይ ባደረጉት ውይይት ከፍተኛ የቤት ችግር ስላለ እሱን ለመቅረፍ እየተሰራ ነው ብለዋል። የቤት ችግርን ከመቅረፍ ባለፈ የዜጎችን ኑሮ የሚያዘመን አሰራር መተግበር እንደሚያስፈልግም ተናግረዋል። መንግስት በሚቀጥሉት አመታት ከ1.5 ሚሊዮን ያላነሱ ቤቶ ሰነዶችን ለመገንባት እቅድ ማስቀመጡን የጠቀሱት ጠቅላይ ሚኒስትሩ ይህም በአዲስ አበባ ብቻ ሳይሆን በክልሎችም ጭምር የሚተገበር መሆኑን አመልክተዋል። በዘርፉ ያለውን አቅም ለማጎልበት የስሪዲ ቤት አገነባብ ቴክኖሎጂን ወደ ኢትዮጵያ ለማምጣት እየተሰራ መሆኑንም አንስተዋል። በአነስተኛ ወጪ ከአካባቢ በሚገኙ ግብአቶች የተሻለ መኖሪያ ለመገንባት የሚደረገው ጥረት ለገጠሩ ማህበረሰብ ትልቅ አስተዋጽኦ እንዳለው ጠቁመዋል። በአጭር ጊዜ ውስጥ በሀገር ደረጃ ትልቅ ውጤት ለማምጣትና የዜጎችን የቤት ችግር ለመቅረፍ ትኩረት እየተሰራ መሆኑንም ጠቅላይ ሚኒስትሩ ገልጸዋል። በስልጤ ዞን ከወረዳ እስከ ፓርላማ ገዢውን ፓርቲ ወክለው የተመረጡ ተወካዮች በጥቂት ወራት ውስጥ እያንዳንዳቸው አስር ቤት ለህዝቡ ካልገነቡ በመጪው ምርጫ የአካባቢው ሰው ድምፅ እንዳይሰጣቸው ጠቅላይ ሚኒስትሩ አሳስበዋል። የኢትዮጵያ መንግስት በከተሞች ከሚያከናውነው የኮሪደር ልማት በተጨማሪ በገጠርም ተመሳሳይ ፕሮጀክቶች መጀመሩን ጠቅላይ ሚኒስትሩ ያስታወቁት ልክ የዛሬ ዓመት ገደማ ነበር። ጠቅላይ ሚኒስትሩ በገጠር ኮሪደር የመኖሪያ ቤትና ተያያዥ መሰረተ ልማት የሚ የሚገነቡባቸውን በማዕከላዊ ኢትዮጵያ ክልል የሚገኙ አራት ዞኖችን ባለፉት ቀናት ተዘዋውሮ ጎብኝተዋል። በቅድሚያ በጎበኟቸው ሀላባና ከንባታ ዞኖች የተሰሩ ቤቶችን ከመረቁ በኋላም ሁለቱ ዞኖች እያንዳንዳቸው አንድ መቶ ቤቶችን እንዲሰሩ ትእዛዝ አስተላልፈዋል። ይህ ትእዛዝ በየዋህነትና በስህተት የተላለፈ እንደነበር የጠቀሱት ጠቅላይ ሚኒስትሩ ካለማወቅ ነው ይቅርታ ይደረግልኝ ሲሉ ተደምጠዋል። ሁለቱ ዞኖች እንዲገነቡ የታዘዙት የቤት ብዛት ለስልጤና ሀዲያ አይሰራም ያሉት አብይ እያንዳንዱ ዞን በትንሹ አንድ ሺ ቤት ካልሰራ እኔ ወደዚህ ተመልሼ አልመጣም ሲሉ ለአካባቢው ባለስልጣናት የቤት ስራ ሰጥተዋል። ጠቅላይ ሚኒስትሩ ለስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ አንድ ሺ ቤት በአንድ ወር ከጨረስክ በአንድ ወር እንመጣለን፣ በሁለት ወር ከጨረስክ ደግሞ በሁለት ወር እንመጣለን፣ በስድስት ወር ከጨረስክ በስድስት ወር እንመጣለን ሲሉ መልእክት አስተላልፈዋል። አብይ ከዞኑ አስተዳዳሪ ጋር በነበራቸው ንግግር በስልጤ ዞን ብቻ በወረዳ በዞን በክልልና በፌዴራል ምክር ቤቶች ሰማኒያ የሚጠጉ ተመራጮች መኖራቸው ቤታቸውን እንደተገነዘቡ ጠቅሰው እነዚህ ተወካዮች እያንዳንዳቸው አስር ቤት ቢገነቡ በድምሩ 800 ቤቶች በአካባቢው እንደሚኖሩ አስገንዝበዋል። ተወካዮቹ ቤቶቹን ከመጪው ምርጫ በፊት ገንብተው ማጠናቀቅ እንደሚገባቸውም አመልክተዋል። እኔ ለስልጤ እህትና ወንድሞቼ ማስተላለፍ የምፈልገው እነዚህ 80 ሰዎች ቢያንስ አስር አስር ቤት ካልገነቡ በሚቀጥለው ምርጫ አትምረጧቸው። ያልሰራ ሰው መመረጥ የለበትም። ዝም ብሎ እያወራ ምርጫ የሚባል ነገር የለም ሲሉ ጠቅላይ ሚኒስትሩ የአካባቢው ነዋሪዎች እነማንን መምረጥ እንደሚገባቸው ጥቆማ ሰጠዋል። ቤቶቹ ከተገነቡ በኋላ ደረታችንን ነፍተን ሰራንል ብለን ነው እኛ ወደ ምርጫ የምንቀርበው እንጂ ገና ተስፋ ሰጠን፣ ከመረጥከኝ በኋላ እናደርግልሃለን እያለን ከሆነ መቼም አንለወጥም ሲሉ ጠቅላይ ሚኒስትሩ ለባለስልጣናቱ ተናግረዋል። ጠቅላይ ሚኒስትሩ በውይይቱ ላይ የሰጡት ትዕዛዝ በስልጤ አካባቢ የተወለዱ በየትኛውም ደረጃ ያሉ አመራሮችን የሚመለከት እንደሆነ ገልጸዋል። ሆኖም የዞኑ ተመራጮችም ሆኑ የመንግስት ባለስልጣናት ቤቶቹን ለመገንባት የሚያስፈልጋቸው የሚያስፈልጋቸውን ገንዘብ እንዴት መሸፈን እንዳለባቸው ጠቅላይ ሚኒስትሩ አላብራሩም። በውይይቱ ላይ የስልጤ ዞን ተወላጆች የሆኑት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ረድዋን ሁሴንና የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ትዕዛዙን አዳምጠዋል። አብይ በገጠር ኮሪደር ልማት የመኖሪያ ቤት ግንባታ በዞኖች መካከል ውድድር ያስፈልጋል የሚል እምነታቸውንም በውይይቱ ላይ አንጸባርቀዋል። ጠቅላይ ሚኒስትሩ እንዴት ስልጤ ከሀድያ ያንሳል? እንዴት ሀድያ ከከምባታ ያንሳል? እንዴትስ ከምባታ ከሃላባ ያንሳል? በማለትም አንዳቸው ከሌላቸው መፎካከር እንዳለባቸው ተናግረዋል። መንግስታቸው ከአንድ ነጥብ አምስት ሚሊዮን ያላነሱ ቤቶችን ለመገንባት ማቀዱን ያስታወሱት ጠቅላይ ሚኒስትሩ ይህ ማለት አዲስ አበባ ላይ ብቻ የሚገነባ አይደለም፣ የእናንተን ስራ ጨምሮ ነው። በየቀበሌው በየሰፈሩ የምንሰራቸው ቤቶች ናቸው ተደምረው በሀገር ደረጃ ያንን ውጤት የሚያመጡት ሲሉ አስገንዝበዋል። በሌላ በኩል ደግሞ የአዲሱ ታርጋ ዋጋን በተመለከተ አዲስ መረጃ ይፋ ተደርገዋል። የአዲሱ ታርጋ ዋጋ የመኪናዎችን አይነት መሰረት አድርጎ የሚከ ፈል መሆኑን መንግስት አስታውቋል። በተያዘው በጀት ዓመት ሙሉ በሙሉ እንደሚቀየር የተነገረው አዲሱ የመኪና የሰሌዳ ዋጋ መንግስት በፖሊሲው የማያበረታታቸውንና የሚያበረታታቸውን የተሽከርካሪ አይነቶች መሰረት በማድረግ ልዩነት እንደሚኖረው ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስቴር በስራ ላይ ያለውን የመኪናዎች መለያ ሰሌዳ በአዲስ የመተካት ስራ በሚመለከት በሰጠው ጋዜጣዊ መግለጫ ታርጋውን ለማግኘት የሚፈጸመው ክፍያ መንግስት በፖሊሲው ለማያበረታታቸው የመኪና አይነቶች ዋጋው ከፍ እንደሚደረ እንደሚደረግ ተገልጿል። ሁሉም አሽከርካሪዎች አዲሱን ሰሌዳ ክፍያ በመፈጸም ማግኘት እንደሚችሉ የገለጹት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ በመንግስት የትራንስፖርት ፖሊሲ እንዲገደቡ የሚፈለጉ የመኪና አይነቶች የሰሌዳ ዋጋቸው ከፍ እንዲል ይደረጋል ብለዋል። ለአብነትም የህዝብ ማመላለሻ መኪናዎች እንዲበረታቱ ስለሚፈለግ የሰሌዳ ዋጋው በጨመረ ቁጥር የትራንስፖርት ታሪፉም ስለሚጨምር የማምረቻ ወጪውን ብቻ የሚሸፍን እንዲከፍሉ ይደረጋል ሲሉ ገልጸዋል። በእነዚህ መኪናዎች ላይ ሊከፈ ሊከፈል ይገባ የነበረውን ተጨማሪ ገንዘብም ወደ ሌሎች መኪናዎች እንዲተላለፍ ይደረጋል ሲሉ ተናግረዋል። በተጨማሪም በምሳሌ ሲያስረዱ በኤሌክትሪክ የሚሰሩ መኪናዎች በመንግስት ፖሊሲ ስለሚደገፉ የሰሌዳቸው ዋጋ ዝቅ እንደሚል ገልጸዋል። በአሁኑ ወቅት ጥቅም ላይ እየዋለ ካለው ሰሌዳ ጋር በፊደልም ሆነ በቁጥር ሙሉ በሙሉ ልዩነት ያለው መሆኑን በመግለጽ አንድ አሽከርካሪ አሁን የሚገለገልበት የታርጋ ቁጥር ሙሉ በሙሉ በአዲስ እንደሚቀየር አስረድተዋል። ሆኖም አንድ ሰው በሰሌዳው ላይ እንዲሰፍርለት የሚፈልገው ቁጥር ካለም ካለ ማመልከቻ በማስገባትና በመወዳደር ከመደበኛው ክፍያ ከፍ ያለ ገንዘብ በመክፈል ማግኘት እንደሚችል ተናግረዋል። የሰሌዳ ዋና ዓላማ ዓላማ መኪናውን መለየት በመሆኑ ግለሰቦች ስማቸውን ወይም ደግሞ ምልክቶችን እንዲጨመሩላቸው ከፈለጉ ለመንግስት ተጨማሪ ገቢ በመሆኑ የሚስተናገዱበት መንገድ መዘጋጀቱን ገልጸዋል። አዲሱ ሰሌዳ ምን ያህል ገንዘብ እንዳስወጣና ለመንግስት የሚከፈለው የአገልግሎት ክፍያ ምን ያህል ነው ተብሎ ለቀረበላቸው ጥያቄ በሰጡት ምላሽ በአሁኑ ወቅት መግለጽ እንደማይችሉ ተናግረው አሁን የገዛንበትን ወጪ ነው የምናውቀው። የምናሰራጭበት የትራንስፖርት የሠራተኛና የአገልግሎት ክፍያ እየተሰራ በመሆኑ ዋጋው ይህን ያህለው ብሎ ለመግለጽ ያዳግታል ብለዋል። አዲሱን ሰሌዳ የመተካት ስራ በሁለት ወራት ጊዜ ውስጥ እንደሚጀመር፣ የመጀመሪያዎቹ 50 ሺ ሰሌዳዎች ተመርተው ወደ ሀገር ውስጥ መግባታቸውን ነገር ግን የሲስተም ስራው ገና በመሆኑ ይህንን የሚሰሩት ድርጅቶች በመወዳደር ላይ መሆናቸውን ሚኒስትሩ ገልጸዋል። ሆነውም በ2018 ዓ.ም የሁሉም መኪናዎች ሰሌዳ በአዲስ የመቀየር ስራ ስራ እንደሚጠናቀቅ ይህንን ለማድረግም ከምርት አኳያ ችግር አለመኖሩን ገልጸዋል። አዲሱ የመኪና መለያ ሰሌዳ ቁጥር ከኢትዮጵያ ዓለም አቀፍ መለያ ኮድ በተጨማሪ የኢትዮጵያ ካርታ፣ ጦርና ጋሻ ወይም የአድዋ ድል ምልክት በአንጸባራቂ መብራት በመታገዝ መስፈሩን ነገር ግን የኢትዮጵያ ሰንደቅ ዓላማ አለመካተቱን ተናግረዋል። ይህም የሆነው በሀገራዊ ምክክር አጀንዳ የሰንደቅ ዓላማ ጉዳይ በመነሳቱ ነው ሲሉ ገልጸዋል። በብሔራዊ ምክክር አሁን ያለው ሰንደቅ ዓላማ ቅርጽና መልክ ቢቀያየር ጊዜያዊ ሰሌዳ ሊሆን ነው ስለዚህ አንድና ሁለት ሚሊዮን ሰሌዳ አምርተን በንጋታው በምክክሩ ሌላ ውጤት ቢመጣ ችግር እንዳይፈጠር ብለን በማሰባችን እንዲቀር ተደርጓል ብለዋል በአሁኑ ወቅት ጥቅም ላይ እየዋለ የሚገኘውን ሰሌዳ መቀየር ያስፈለገበትን ምክንያት ያብራሩት ሚኒስትሩ ሀገሪቱ ተቀብላ ያጸደቀቻቸውን ዓለም አቀፍ ስምምነቶች ያካተተ ስለሆነ በትራንስፖርት ዘርፍ አሁን ለደረስንበትና ለወደፊት በእቅድ ከተያዙ ለውጦች ጋር አብሮ የሚሄድ ስላልሆነ ሀብትና ጊዜን የሚያባክንና ለሙስና እንዲሁም ለመልካም አስተዳደር ችግር የተጋለጠ በመሆኑ ነው ብለዋል። በሌላ በኩል ደግሞ ሀገር ውስጥ መግባት የሚችሉት ከባድ የጭነት ተሽከርካሪዎች ወደብ ላይ የደረሱት ብቻ መሆናቸው ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስቴር ወደ ሀገር ውስጥ የሚገቡና የሚያስተናግዳቸው በነዳጅ የሚሰሩ የከባድ ጭነት መኪናዎች ወደብ የደረሱና በጉዞ ላይ ያሉትን ብቻ እንደሆነ አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ እንደገለጹት በነዳጅ የሚሰሩ የከባድ ጭነት መኪናዎች ወደ ሀገር ውስጥ ለማስገባት አዲስ ትዕዛዝ አይኖርም። እገዳው ወደብ ላይ የደረሱትን ሲያስቀሩና በጉዞ ላይ ያሉትን እንደማይጨምር ነገር ግን እገዳው ከመተላለፉ በፊት የታዘዙትን ብቻ እንዲገቡ እንደሚፈቀድ አስታውቀዋል። ጠቅላይ ሚኒስትሩ ከዛሬ ጀምሮ ነው ያሉት። ሆኖም ወደ ሀገር ውስጥ የማስገባት ስራ ሂደት ስላለው ዛሬ የታዘዘ መኪና ከሁለትና ሶስት ወራት በኋላ ስለሆነ ወደ ሀገር ውስጥ የሚገባው ከዚህ በፊት የታዘዙትንና ያልደረሱትን አያካትትም ብለዋል። ወደ ሀገር ውስጥ እንዳይገቡ የተከለከሉት በነዳጅ የሚሰሩ በዋናነት እቃዎችን የሚያመላልሱ ከባድ የጭነት መኪናዎች መሆናቸውንና ይህንን ለማስፈጸም ሚኒስቴሩ ከመንግስት አቅጣጫ እንደተሰጠው የሚኒስቴሩ የህዝብ ግንኙነት ዳይሬክተር ወይዘሮ አመለወርቅ ስቄል ገልጸዋል። እንደ ነዳጅ ማመላለሻና የህዝብ ማመላለሻ የመሳሰሉ ከባድ መኪናዎች በክልከላው እንደሚካተቱ ከሪፖርተር ለቀረበላቸው ጥያቄም ለጊዜው የጭነት ተሽከርካሪዎችን ብቻ የሚመለከት መሆኑን ተናግረዋል። ይህ በዚህ እንዳለ ገንዘብ ሚኒስቴር በጋዝ የሚሰሩ መኪናዎች ከቀረጥ ነጻ ወደ ሀገር ውስጥ እንዲገቡ መወሰኑን አስታውቋል። ምንም እንኳን ሚኒስቴሩ በይፋዊ ገጹ ባያስታውቅም ኤሌክትሮኒክስ ሚዲያዎች ሚኒስቴሩን በመጥቀስ በአሰራጩት መረጃ መንግስት የተፈጥሮ ጋዝ አጠቃቀምን ለማበረታታት በጋዝ የሚሰሩ ማናቸውም አይነት የደረቅ የፈሳሽና የህዝብ ማመላለሻ መኪናዎችን ከጉምሩክ ቀረጥ ነጻ ሆነው ወደ ሀገር ውስጥ እንዲገቡ መፈቀዱን አስታውቋል ተብሏል። የውሳኔ ከተላለፈበት ቀን በፊት ወደ ሀገር ውስጥ እንዲገቡ ከተፈቀደላቸው እንዲሁም በስድስት ወራት ወደ ሀገር ውስጥ ከሚገቡት ውጭ በቤንዚንና ና በናፍጣ የሚሰሩ የጭነትና የህዝብ ማመላለሻ መኪናዎች እንዳይገቡ ጥብቅ ቁጥጥር እንዲደረግ ማሳሰቡን አስታውቋል። ጠቅላይ ሚኒስትር አብይ አህመድ ክልክላውን በሚመለከት ለመጀመሪያ ጊዜ ያስታወቁት በሶማሌ ክልል ካሉብ የሚገኘውን የፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መስከረም 22 ቀን 2018 ዓ ም በይፋ ባስመረቁበት ወቅት ነው። ጠቅላይ ሚኒስትሩ በወቅቱ እንዳስታወቁት ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንደሚቀየሩ፣ ይህን የትራንስፖርት ወጪውን በ50 በመቶ እንደሚቀንስ መግለጻቸው ይታወሳል። መኪና ወይም ትራክ ወደ ኢትዮጵያ ስታስገቡ የነበራቸው ዜጎች ከዛሬ ጀምሮ ልክ ትንንሽ መኪኖች ከኤሌክትሪክ መኪና ውጭ ማስገባት ታግዶ እንደቆየው ነዳጅ የሚጠቀም ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው ሲሉ በወቅቱ ገልጸዋል።